በሁሉም መስክ ብቃትና ክህሎት ያላቸውን ዜጎች ማፍራት ኢትዮጵያ ለጀመረችው የብልጽግና ጉዞ ኩልህ አበርክቶ ያለው በመሆኑ ውጤታማ ትውልድን ማፍራት ቅድሚያ ሊሰጠው እንደሚገባም የደቡብ ኢትዮጵያ ክልል ርዕሰ መስተዳድሩ አቶ ጥላሁን ከበደ ተናግረዋል። እንደ ሀገር የብልጽግና ራዕይ ልናሳካ የምንችለው ብቃት ያላቸው ዜጎችን ስንፈጥር ነው። ዓለም እጅግ በጣም ውጤታማ የሆኑ የዓለም ሀገራትን ስንመለከት ወጥተው በሌላ ሀገር የሚሰሩ የሚያስተምሩ ለሀገራቸው የሚያበረክቱ አስተዋጽኦ ከፍ ያለ አስተዋጽኦ የሚያበረክቱ ሀገራት ናቸው ያደጉ የሚባሉ ያደጉ ያሉት የሚባሉት። ስለዚህ ኮምፒታንት የሆነ በየትኛም ቦታ ተፈላጊ የሆነ በተለይ መሰረታዊ በሆኑ በአራቱ ዘርፎች ሰርቲፋይድ የሚሆኑ ወጣቶችን መፍጠር አጀንዳ ሊሆን እንዲገባል ለወጣቶች ብቻ ሳይሆን ለእኛም ያስፈልገናል ነው። አገር ውስጥ ይሁን በውጭ አገራት የስራ ስምሪት የሰለጠነ የሰው ኃይል ተፈላጊነቱ ጨምሯል፣ ያሉት ርዕሰ መስተዳድሩ ለዚህም ዜጎችን ዝግጁ ማድረግ ያሻል ብለዋል። በየትኛውም ይህን ያክል ሰው እንፈልጋለን የሚል ፍላጎት ሲመጣ አለን ብለን ስራ ይትል። ስለዚህ ለዚህም የውጭ አገር ስራ ስምሪት አንዱ ክራይቴሪያ ነው። ምን አለው? ከዘመኑ ጋር እንዴት ነው የተዋሃደው? ብቁ ነው ወይ? ወትሮ ዝግጁ ነው ወይ? የተዘጋጀ ሰው ኃይል ይፍጠር ለሀገር ውስጥም ስራ እድል ለውጭ ሀገር ስራ ስምሪትም ወጣቶች ይሄንን ወጣት ብቻ ሳይሆን ስራዎቻችን ስማርት መሆን አለባቸው። ቴክኖሎጂን ማዕከል ያደረጉ መሆን አለባቸው። ወረቀትን የምንቀንስ ስራ መሆን አለበት። ወደ አይቲ የሄድንን ዩኒቨርሲቲዎች እንደዛ እየሰሩ ናቸው። ጤና ተቋማት እንደዛ እየሰሩ ናቸው። የወረቀት በኋላ ቀረ አሰራር የቀነስን በዲጂታል ስራዎች ይንመራ ያለን ወጪ ይቀንሳል፣ ውጤታማ ነው፣ ከችግርም ይታደጋል። ስለዚህ ወደዛ ለመሄድ የተማረ ሰው ያስፈልጋል፣ ያወቀ ሰው ያስፈልጋል፣ ሰርቲፋድ የሆነ ሰው ያስፈልጋል። የክልሉ የሚገኙ ዞኖችና ከተማ አስተዳደሮች በዘርፉ የሰለጠኑ ዜጎችን በማፍራት በቴክኖሎጂ የተደገፈ ስራ መስራት ይገባቸዋል ብለዋል። በተለይ ዲላ፣ አርባ ምንጭ እና ሶዶ ከተሞችን ስማርት ሲቲ ለማድረግም በቴክኖሎጂ ብቃት ያለውን ዜጋ ማፍራት ያስፈልጋል ብለዋል። የዞኑ ይሄ ተግባር እንዴት ነው ውጤታማ ሊሆን ያለው? ምን ማነው ገጠመው? ለምንድን ነው ወደኋላ የቀረ ነው? ብዙ ወጣቶች እያሉ ብዙ ሰዎች እያሉ የተመዘገበ የሚሰለጥ ነው በጣም ዝቅተኛ ለምን? ይሄን ጊዜ ሰተን አጀንዳ አድርገን ተነጋግረን ልንመልስ ይገባናል። የሶስቱ ከተማ ሬጂኦፖሊስ ከተማ አመራሩ ከንቲባዎችም እንደ አጀንዳ ሶስቱ ከተማዎች ስማርት ሲቲ መሆን አለባቸው። ዲላ ስማርት ሲቲ፣ ወላይታ ሶዶ ስማርት ሲቲ፣ አርባ ምንጭ ስማርት ሲቲ። ማን ነው ይሄንን ሊመራ የምችለው? ሰራተኛ አመራሩ በዝ ልክ የኢትዮ ኮደርስ አራቱ እውቀቶችን ሰርቲፋይድ የሚሆን ወጣቶች ሰራተኞች ሊኖሩ ይገባናል። ለዛ ስናደርግ ስንዘጋጅ ነው፣ ይህን እድል መጠቀም አለብን ነው። እንግዲህ ክቡር ጠቅላይ ሚኒስትራችን የኢትዮጵያን ብልጽግና ይሁን ለማድረግ የተለያዩ አጋጣሚዎችን አሟጠው፣ በተለይ በአይቲ ላይ የእሳቸው አቋምና አመለካከት ለየት ያለ ስራ የሰሩ ስላሉ ይህን ኢኒሽቲቭ ተጠቅመን ደቡብ ኢትዮጵያ ክልል ስኬታማ ጉዞ ለመጓዝ የሚያስችል አጋጣሚዎችን መጠቀም ይጠበቅብናል።